አምስት መቶ ሺህ ብር ብቻ ሳይሆን እኔ አንድ ሚሊዮን ብር እሰጥሀለሁ። አደራ የምልህ ግን አደራ የምልህ ግን ይህንን ብር በቀልድ ሳይሆን ለቁም ነገር ነገ ለሌሎች ለብዙ ሰዎች የስራ እድል የምትፈጥርበት ያለን ሶፍትዌር ካምፓኒ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላም እንዴት ናችሁ? ደህና የተከበራችሁ የዛሬም ኳሊቲ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም፣ ሁላችሁ ወይና ከኔ ጋር አልሐምዱሊላህ፣ አሊ ወሎየው። እንግዲህ እንዴት ደስ እንዳለው ያው ሁለት ቀን ሶስት ቀን ሆኖ ስ ሁለት ቀን ሆነ። ያው የእንዴ እንግዲህ ምንድነው ሰነፍረኛ ከሩቅ ይመልሳል ይባላል። እና ቪዲዮ መስራት ባለበት ሰዓት ማየል አሁን እየሰራ ያለሁት እንግዲህ ብቻ ደስ ስላለኝ እንዲ በሰዓቱ። ብስሚላ በጣም ነው ደስ ልክ ለእኔ እንዴት ተሰጠኛል ተሰምቶኝ ከዛ ቪዲዮ ሰራለሁ ብያል መቸኛ አለ። ውዶች ዬ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩልኝ። መወዳችሁ ማከብራችሁ። ምንድን ነው የዛሬው ቪዲዮ አሊ ወሎ የው አምት ምንድ ነው ኤቲኤች ድሪቨሪ መሰለኝ። ና ኤቲኤች ድሪቨሪ እንደዚህ ነገር እና እሱን ሰብስክራይብ አድርጋችሁ እንዴ ናሆም ማለት ነው እንዴ ናሆሜ ናሆም ወደው ነው አንድ ሚሊዮን የገባው እና ይህምስ ለእኔም ቻለንጅ ስጡኝ። ና በቃ ምን ችግር አለው ለገብረ ገብረ ጊዮርጊስ ነው። ገብረ ጊዮርጊስ ለእሱ ሸር አድርጉለት ና ቻለንጅ ስጠኝ ባለው መሰረት ሸር ተደርጎ እሱም ደርሶት

ስንት ተከፈተ? ሁሉም ኢቴች ድረብ ማአት ነው የተከፈተው ማለት ነው። እና ያኔ አርጌቸው ከዛ ያ ዋናውን ሳገኘው ዋናውን አረፍ ግን ስብሓንላ ምን አለ፣ እንዲሁ ይሄ ች ትደቢያ ያፈሳል እንዲ ሲል በቃ። ቲክቶክ በጎበዝ ነው ያኔ ጽናቱ መጣብ ጎበዝ ነው። ቲክቶክ በገባ ቁጥር የማገኘው እሱን ነው። ቲክቶክ በገባ ቁጥር የማገኘው ታዋቂ ታዋቂ የሚባለው እነ ሳሪ እነ ሐቢባነ ሁሉም በቃ አሉ የሚባሉት ታዋቂ ናቸው። ፌመሶች የሚባሉት ሁሉ ሰሩለት ማለት ነው። ግን ጠብ አይልም። ለምን እንዲሁ አላውቅም። ቢባል ቢባል ቢባል ሁለት መቶ ምናምን ሺ ገባ። ከዛ ስንት ቀን ቀረው? ስድስት ቀን ቀረው። ስድስት ቀን ሲቀረው ምን መጣ? ጦርነት መጣ። በሉ እንግዲህ ምንድነው፣ ክርስቲያኖችን ሰርቧል የሚባል ታሪክ መጣና እኛ ክርስቲያኖች ስለማናደርገው አይሞላለትም ። ስለዚህ እኛ ደግሞ አናረግም። ለምን ሲባል ክርስቲያንን ተሳርቧል አለ። እሱም ደግሞ ጆከር ይቅርታ ጠይቅ ሲለው፣ አይ ይቅርታ አልጠይቅም፣ ምክንያቱም የተሳደብኩት ነገር የለም አለ። እሺ ቪዲዮውን ላሰማችሁ ብሎ ቪዲዮውን ሲያሰማ ወት የተከበራችሁ፣ እምነታችሁን የምትወዱ የተከበራችሁ ክርስቲያኖች፣ ይህ መልእክቴ ለእናንተ አይደለም አለ ለነማን ለተከበሩ ክርስቲያኖች ሃይማኖትን ከሃይማኖት የማያጋጩ የሰው ሃይማኖት ላይ የማይደርሱ ለነሱ አየለም ይሄ መልእክቴ ይሄ መልእክቴ የሚመለከተው ብሎ ለሚመለከተው አካል ነው የሰራው በሰአቱ ደግሞ ግርግር ነበረ ፎይ የረሱ ሰለም ላይ እንደዛ ነገር ስላለ በፎይ ጉዳይ ነው እና ክርስቲያኖችን አልሰደብኩም በቃ ይሄን ያልኩት እሱ ደግሞ በሰዓቱ ረሱል ለምን ሰለምን ስለተሳደበ እኔ ለዚህ ለአምስት መቶ ሺህ ብር ብዬ ሃይማኖቴንም ሆነ ምንም አላረግም አለ እና የሚገርም ነገር የተፈጠረው መጨረሻ ላይ ምንድን ነው? ምንድን ይባላል? አላህ ቁርኣን ዋሳንድ ህቡ ምንድን ነው? ዋሳንድ ተክረሁ ሸይአን ወህዋ ኸይረ ለኩም ዋሳንድ ሁቡ ሸይን ፈህዋ ሸሩ ለኩም ይላል። ይሆ ነገር ተወዳላችሁ፣ እሱ ለእናንተ ሸር ሆኖ ሳለ፣ ይሆ ነገር ተጠላላችሁ፣ እሱ ለእናንተ ኸይር ሆኖ ሳለ ይባላል። ወላሁ የዕለሙ አንተ ብላ ተአለሙን አላህ ያውቃል፣ እኛ ግን አናውቅም ማለት ነው እና አላህ ያንን አሁን የሰይድን ብታዩት ቢታይ ማለት ነው። አሁን አላህ በቃ የተሻለ ነገር ሊሰጠው ስላፈለገ ነው። ያ ግርግር ተነስቶ አስበችሁት አለ አምስት መቶ ሞልቶለት ኖሮ እኮ አምስት መቶ ሺህ ብር ነበር የሚያገኘው እሱ። ያ ግን ስላልሞላለት እንደዚህ ነው፣ ይቅርታ እንደዚህ ውስብስብ ስላለበት ግን አምስት መቶ ጨምሮለት መጣ። ያስበች እሱ አሁን በሰዓቱ ደስ የሚለው ም ምን ቢሆንልን ነበረ እሱ በሰዓቱ ደስ የሚለው አምስት መቶ ሺህ ፎሎ ሞልቶለት አምስት መቶ ሺህም ቢሰጠው ነበረ አሸን እሱ አላህ ምን እንዳሰበለት አላወቀም። እና አልሐምዱሊላህ እንደ ሰማችሁት ደግሞ እኔ አምስት መቶ ሳይሆን አንድ ሚሊዮን ይሰጥሃለሁኝ፣ ስራ አስቀጥርሃለሁ፣ ጋር ተፈለግ ምናምን አለው። ያው ሙሉ ቪዲዮውን ቲክቶክም ላይ ዩቱብም ላይ እየተሰራጨ ሳታዩት አትቀሩም። እና አልሐምዱሊላ የሆነ ጊዜ ደግሞ የሆነ ቪዲዮ ሰርተ ነበረ። አሁን እሱን እያመጥት ነው። ምን አለ አለህየ ረኔው ቸኩ እያለሁን እንዲ ለእኔ ያስቀመክልኝ ንብር ማስተኛ አለህየ እና እንዴ ኮሜዲ እያረገ በቃ አለህየ። በቃ የሆነ ጊዜ መችም እንደምታከብረኝ አቃለሁኝ፣ እና በቃ ቸኩዬ ነው አሁኑ ስጠኝማ እያለ ሲል ምንድን ደስታሳ የተቀለች ያ መካ ሂዶ ፍሉስ ፍሉስ ፍሉስ ያሉ ኬንያን፣ ኤርትራ ይሁን ምናምን ምንድን ነው ኬንያ ይሁን እንደዚ ኦጋንዳ ይሁን የሆነ ሰው እያስታውሳችት ፍሉስ ፍሉስ ፍሉስ ፍሉስ ያለው መካ የሱዳው ናላህ ሰምቶት በጣም ሀብታም ሆኖ ነበርና፣ አሁንም ይሄ ደግሞ አላህዬ እንደው በቃ ስለምቸኩል ነው አሁን ሰጠኝ እንዳለው አላህ ሰጥቶታል። አላህ ይጫምርለት፣ አላህ ይባርክለት ነው የምለው። ደስ ያለኝ የምር እኔ በጣም ብዙ ሰው ደስ ያለው በጣም ብዙ ሰው ማለት ነው። አልሐምዱሊላህ ብዙ መልካም ሰው አለ። ብዙ መልካም ብዙ ልባችን ጥሩ ነው ማለት ነው። እኔ በቃ ልክ ለእኔ እንደተሰጠኝ ያህል ነው ደስ ያለኝ ወላ ላዚም በጣም ነው ደስ ያለኝ እና አልሐምዱላ ያኔ በሰው ደስታ የምንደሰት ከሆነ ልባችን ደህና ነው ማለት ነው። ሰው ለሰው ተተደሰተ ዱኒያ ብኸይር ላረብ ና አልሐምዱሊላህ በኋላ ወጥቶ ደግሞ ለሚስቱ ፍቅሩን ገለጻ ምናምን ምናምን አላህ መጨረሻችሁን ያሳመረላችሁ እና አሊ ወሎየው፣ ደስ ብሎኛል፣ ደስ ብሎኛል። ሁሉም ደስ ብሎታል። ለመጨረሻቸውን ያሳምርላቸው። ኢቴች ዲሊቨሪ ደግሞ መልካም ሰው ገብረ ጊዮርጊስ የሚባለው በጣም በጣም ጥሩ ሰው ነው። ይህ ባለፈው ማንነቱን ሳይደብቅ በቃ ጎበዝ ኢትዮጵያዊ ነው የምር። እና በቃ ጎዳና ተዛዝሬ እንደዛ ሁኜ እንደዛ ሁኜ ነው አለ። ያው ሰው ብዙ ቦታዎችን የማይጠፋም ዙሮ ሱ ማንን እና ገንዘብ ኑረት ደግሞ እንደዚህ መልካም በመሆኑም ደስ የሚል ነው። እና እምባው መጣ፣ ኳሊ ኳ አለቀሰ፣ በደስታ ለቀሰ። ያልጠበቀው ነገር አሁን እሱ የአምስት መቶ ሺ ካልሞላ በቃ አምስት መቶ ሺን አላገኝም ብሎ ነበር እና እንደውም ኮሜንት ላይ በቃ ሄት አልሞላለት እኛ ዋተንን ሰ እንደ ወላሂ ላዚህም ኢትዮጵያዊ ኩ መሻላ ኮነን እንደ ምር እኛ እናዋጣለት ራሱ ኮ ሚላለ በቃ አልሞላ ካለ ይህን አምስት መቶ ሺ ብር እኛ ነው የምደምቆመሞች እናዋጣለት አሉ። ይህን ውዶች እንደው የምር አላህ ይጠብቃችሁ። በስደት ያላችሁ በሙሉ አላህ ይጠብቃችሁ። ውስጣችሁ እንደዚህ ሰላም ያርግላችሁ። ሰላም ስለምታስቡ፣ ቅንነት ስላለ እላህ ሰላም ያርጋችሁ። ይህንን የውስጣችሁን ንጹህነት አላህ ይጠብቅላችሁ። በሰው ደስታ የምትደሰቱት የልባችሁ ንጹህነት ቢኖር ነው እና ወዶችዬ፣ ይሄ ላይክ ሼር ሰብስክራይብ አድርጉልኝ። ይሄንን ዳንቴል የምትፈልጉ ደግሞ አናግሩኝ። አናግሩኝ፣ የሚሸጥ ዳንቴል ነው አናግሩኝ። ባይ ባይ።